ከድር አወል ለየት ስለምትል አንተን እንኳን ደህና መጣል። በለቀድሜ መምራኖች ብዙ አሉ እንኳን ደህና ቆይ። ፈጣሪ እንኳን በሰላም ጠብቆ በዚህ ለመነጋገር እንኳን አበቃኝ። እኔ እውነት ትናንትና ምናምን እዛ ጓደኞቼ አብረን የምንል ሰዎች ጓደኛህ ምናምን እንደዚህ ሆነ ሲሉ በጣም መጥፎ ስሜት ነበር የተሰማኝ፣ በጣም ማለት ነው። በእምነት መመሳሰሉ ሳይሆን አንተ ኢትዮጵያዊ ወንድሜ ነህ። ምንም አይነት ነገር እንዲደርስብህ አልፈልግም። ለምን በህግም መጠየቅ ይቻላል፣ ችግር ካለብህ በህግ መጠየቅ ይቻላል፣ በህግ የሚያስጠይቅ ነገር ካለ። ካልሆነ ዞር ብሎ ራስን ጀርባን ማየት ነው። ገባ? ልክ ያልሆነውን የራስን ነገር ማስተካከል እየተቻለ በሰው ላይ ማለት ሌላ ነገር ለመፈጸም መሞከር በእውነት በእውነት ነውር ነው፣ ያሳፍራል። እኔ እኔ እንጃ ማንንም የሚወክሉ ናቸው ብዬ አላስብም። ግን አንተ እንኳን ለዚያ በቃ አባቴ እንኳን በሰላም ማለት እኔ ጥሩ ስሜት እየተሰማኝ አልነበረም። ጓደኞቼ እንደዛ ሲሉኝ አረ ምንድን ነው ምንድን ምን እየሆነ ምናምን ነገር በፍጹም ያልጠበቅኩት ነገር ነውና፣ መጥፎ ሆነ ስሜት የገባ ልነግር ከምችለው በላይ ለምን እኔ ቢያንስ በወንድምነት በጣም ላንተ በጣም ነው ማለት እዛ ጋ ያውቃሉ ጓደኛህ ምናምን ስለሚሉኝ አብረን የምኑላቸው የምንላቸው ልጆች በጣም ብዙ ሆነን ነው ምንለው፣ ሙስሊሞችም ኦርቶዶክሶችም አብረን ስለምንል፣ እንቀላለዳለን፣ እንጮታለን። በአንተ ፕሮግራም ላይ የሰማነውን እዛ ጋ ዝም ብለን ዲስከስ እናደርጋለን እንጂ ምንም አይነት የጥላቻ የክፋት አይነት ስሜት የለንም እኛ ስንል ማለት ነው። እና አሁን የሰማውት ነገር የሆነ ለማመን ከብዶኝ በቃ ጥሩ ስሜት አልተሰማኝም ነበር። ከዚህ በፊትም ነገር ያለው ለአንተ ያለኝ ስሜት እና ለምን ለምን ሊሆን አይችልም ማለት ችግር ካለ ስተት ካለ አንተ እውነት የዛን ሰው መብት ተጋፍተ ከሆነ ህግ አለ እኮ አገሪቱ ላይ ህግ አለ ሁላችንም የምንዳኝበት ነው። ገባ። ስለዚህ በዛ መጠየቅ ይቻላል እንጂ ሰው በሰው ላይ እርምጃ ሰው የራሱን ፍርድ ሊሰጥ አይችልም። ፍርድ ሰጪ ፈጣሪ ነው። እንዲህ ወደ እሱ እኮ ነው መጠየቅ። ለኔ ሁሉ ነገር የሰጠኝ ፈጣሪ ነው አይደለም። መጠየቅ ካለብኝ ከየተገፋው ከመሰለኝ በዛ መንገድ እሱን ነው መጠየቅ። እኔ ማመልከው እሱን እስከሆነ እሱን ጠይቄ መፍትሔ ማግኘት ነው ገባ። ስለዚህ እኔ እንደዚህ አይነት ነገር በእውነት በእውነት በጣም አሁን እራሱ መምጣት እኔ ነገረኝ። እዚህ አንተ ስር አለ አቤል የሚሉት አብረን ከምንውላቸው ልጆች በጣም ማለት ለአንተ ትልቅ ቦታ አለው ብዙ ጊዜ ይመጣ ላይ አስገባኝ ምናምን ጓደኛህ ብሎ ይወቅሰኛል። አሁን ራሱ እፎይ እኮ መጣ ምናምን ብሎ እሱ ነው ደውሎ ነግሮኝ። እዚህ ስር ነው ያለው አንተ ጋ አቤል ተሻለ የሚል ልጅ በቃ ማለት እኔ ስሜት የመቆጣጠር አቅቶኝ ነው አንተ ጋ መጥቼ እስካ ወራውላ ጨንቆኝ ነበር። ያው አባቶች እያወሩ ስለነበረ ለእነሱ ክብር ለመስጠት ያህል ማለት እንትን አላልኩም። እንዴት ነህ ምናምን በቃ እንኳን ሰላም ሆንኩ ለማለት ጊዜው ላ እንትን አላለኝም ነበር። እሱ ላመለሶ ደውሎ ለምን ታዲያ እንኳን ፈጣሪ አጠርፋት አትለውም ሲለኝ፣ አይ አባቶች እያወሩ ነው ብዬው ነው እና እፎይ፣ ፈጣሪ እንኳን ጠበቀ ደግሞ ይጠብቀሃል። ለምን አንተ የራስህ ውስጥ የሚሰማህን አስተምሮት አስተምራለ። ስለዚህ እኔ ደግሞ ልክ አይደለህም ብዬ ካሰብኩ በህግ መጠየቅ አለብኝ። ካልሆነም ወደ ፈጣሪ ነው እንጂ ግባ፣ በአንተ ላይ ጥቃት ጉዳት እስከ ማድረስ የሚያደርስ ነገር ያለ አይመስለኝም። ገባ። እኔም ላይ እኮ እዚህ በኮመንት ብዙ ነገር የሚሉኝ አሉ። እንዲህ መልካምነት ማለት እኔ ብሞትም አንድ ሰው ነው፣ ምንም ችግር የለውም እኮ። ይህን ያህል ግን ፍቅር ይበልጣል ከምንም ነገር፣ መማር ይበልጣል። የሰውን ህይወት መንጠቅ በጣም ከባድ ነገር ነው፣ በእውነት ይከብዳል። ነገ ሌላ ውስጥ ትውልድ ምን አይነት ተስፋ ይኖረዋል? ምንስ የመናገር እድል መብትስ ይኖረዋል? በእውነት በጣም ነው የማመሰግነው። ለሌሎች ሰዎች እድል ስጥ እፎይ። ነገም ተነጎዳም ስለምንገናኝ በጣም ነው የማመሰግነው። አቤልንም እዚህ ስራ አለ ካለ አስገባው አቤል ተሻለሚ አመሰግናለሁ። ሁላችሁም ሰላማችሁን ያብዛልኝ። ከድር በጣም እናመሰግናለን። ወንድማችን ከድር ጤናማ ጭንቅላት ካላቸው እና ግድያን ከሚያወግዙት አንዱ ነው። ምንም እንኳን በእምነት ባንመሳሰልም የሰው ልጅ መገደል አለበት፣ እኛ ልናርደው ልንገለው አይገባም ብሎ የሚያምን ወንድማችን ነው። ከዚህ በፊት አንድ ሁለቴ ተገናኝተናል፣ ላይቭ ላይ አውርተናል። የተለያዩ ሀዲሳቶቹ ላይ ክርስቲያኖች ላይ እንትን ያሉትን ከድር እንግዲህ ጤናማ ከምንላቸውና አሉ፣ ሌሎችም ብዙ አሉ። ሀባሾች ኦልሞስት እንደዚህ አይነት ሀሳብ ነው ያላቸው። ከክርስቲያኖች ጋር በሰላም ነው መኖር ያለብን። ሰዎችን ማረድ እና ገነት እንገባለን ተዛ እነሱ እንገለን ሰባ ሁለት ሴቶች በገነት ይሰጠናል የሚል እምነት የላቸውም። እነሱን አርደን በእነሱ ሰማዕተኛ ተብለን ገነት እንገባለን የሚል እምነት የላቸውም። ሪስፔክት እናደርጋቸዋለን እንደነ አይነቶቹም በጣም እናከብራለን፣ እንወዳቸዋለን ወደ እውነትም እንጠራቸዋለን በዛውም። ነገር ግን በማህበራዊ ህይወት ላይም ደግሞ እንቀጥላለን ከእንደ አይነቶቹ ጋር ባይመጡም እንኳን ማህበራዊ ህይወት ይቀጥላል ሰላማዊ ሁኔታ በሆነ ሁኔታ ማለት ነው።

ገደሉት ላሉት ምን አልናቸው ረገምናቸው? ይልናል። ሌላኛው ቃል በቃል ክርስቲያን ብሎ እንዲሁም አይሁዶችን ጠቅሶ የተናገረበት ስፍራ አለ። ሱራ አተውባ ወይም ሱራ ዘጠኝ አያ ሰላሳ ላይ እንደዚህ ይላል። ክርስቲያኖችንና አይሁዶችን በመሳደብና በመራገም ማለት ነው። አላ አይሁድ ኡዘይር የአላህ ልጅ ነው አለች። ኡዘይር የአላህ ልጅ ነው አለች። ክርስቲያኖች አልመሲሳ የአላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩት ቃላቸው ነው አለ። እነዚያ ከእነሱ በፊት የካዱ ሰዎች ቃል ያመሳስላሉ። አላህ ያጥፋቸው። ከእውነት እንዴት ይመለሳሉ? ይላል። በግድ ካልተመለሳችሁ ብሎ ይራገማል ማለት ነው። አላህ ያጥፋቸው ይላል። ራሱ አላህ በራሱ ስም ሙሐመድ ይበለው አላ የበለጉራ የተጋባ ነው። በርግት ቁራን ግን የአላ ቃል ነው፣ በአረበኛ ተወረደ ይባላል። ዚጋ ግን አላ ያጥፋቸው ሲል ማኖ ኮንቨርስ እያደረገ ያለውን ጥያቄ አስነሳል። በተመሳሳይ ሁኔታ ሱረቱን ማይዳ ላይ አምስተኛው ሱራ ላይ ማለት ነው አያ 14 ላይ እንደዚህ ይላል፣ ከነዚያም እኛ ክርስቲያኖች ነን ካሉት የጠበቀ ቃል ኪዳናቸውን ያዘን ይላል። በእርሱን ከታዘዙት ነገር ፈንታን ተውት። ስለዚህም እስከ ተንሳይ ቀን ድረስ በመካከላቸው ጠብንና ጥላቻን ጣልንባቸው ይላል ይላል እንግዲህ ይሳደባል። እንደዚህ ይራገማል። ተመልሶ ደግሞ እዚህ ሱራ ሁለት ወይም ሱራ አልበቅራ ላይ አያ 120 ላይ ቁጥር 120 ላይ እንደዚህ ይላል አይሁዶችና ክርስቲያኖችም ሃይማኖታቸውን እስከምትከተል ድረስ ካንተ ፈጽሞ አይወዱህም ይላል። ተመልከቱ ምን ያክል ጠብን እንደሚዘራ አላ ማለት ነው። የነሱን ሃይማኖት ወይም ክርስቲያን እስከምትሆኑ ድረስ አይሁድ እስከምትሆኑ ድረስ ክርስቲያኖችም ወይም አይሁዶችም አይወዷችሁም ብሎ ጠብ ይዘራል ማለት ነው። አላ ከክርስቲያኖችና ከአይሁዶች ችግሩ ምንድን ነው? አላ ጥያቄ ይሄ ነው። ክርስቲያኖች ይጠሏችኋለን፣ ክርስቲያኖች ይጠሏችኋላችሁ ኮሜንት ላይ ይጻፉላችሁ በእውነት እስላምን የሚጠላ ሙስሊምን አንድ ሙስሊምን የሚጠላ አብሮ ይበላል አብሮ ይጠጣል ክርስቲያን የሆነ እኔ ዛቅ በረመዳን ወቅት እንደውም አብሮ ያፈጥራሉ። ችግሩ ምንድን ነው አላችሁ ከኛ ጋር ያለው? ምክንያቱም መጽሐፍ ቅዱስ ላይ አንድም ስፍራ ሙስሊሞች እያለ ቃል በቃል ጠቅሰው የተሳደበበት ስፍራ የለም፣ አንድም ቁጥር ላይ ከብሉይ እስከ አዲስ ኪዳን ማለት ነው ሙስሊሞች እያለ ስማችሁን ጠርቶ ያነሳበት ቦታ የለም። ስለዚህ የእናንተ አላ ችግሩ ምንድን ነው ከኛ ነው? ጥያቄ ነው። ክርስቲያኖች ደግሞ እንደተለመደው አድርጉ እባካችሁ። እታችን ኢየሱስ ክርስቶስ እሱ የእግዚአብሔር ልጅ ነው። ማራናታ